ሰላም፣ ጤና ይስጥልን በመላው ዓለም የምትገኙ የተወደዳችው የሮሃ ቲቪ ተከታታዮች የሚያዝያ 21 ቀን 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አዲስ አበባን ጨምሮ በኦሮሚያና በአማራ ክልል የተለያዩ አካባቢዎች ከፍተኛ የሆነ አፈሳ እየተካሄደ መሆኑ ተሰምቷል። ሰዎች እንደ ባሪያ ንግድ ዘመን ዋጋ ወጥቶላቸው እየተሸጡ ነው። ትሰሙታላቸው። በአማራ ግዛቶች ዘመቻ አንድነት ሲቀጥል የበልጽግና ጦር አባላትም ፋኖን እየተቀላቀሉ ነው። ዝርዝር የጦር ግንባር መረጃዎችን ይዘናልም። እነ አቶ ጌታቸው ረዳ አዲስ ፓርቲ የሚያቋቁሙት ህወሓት ሊሰረዝ ነው በሚል መሆኑን ገልጸዋል። የነበጋሻው መርሻ ተቋም የኢትዮጵያ ፖስታ አገልግሎት የደረሰበትን መጋለጥ ተከትሎ ለሰራተኞቹ ዘይትና ዱቄት አከፋፍሏል። በካናዳ በተደረገው ምርጫ በማርክ ካርኔ የሚመራው የሊብራል ፓርቲ አሸንፏል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አዲስ አበባን ጨምሮ በኦሮሚያና በአማራ ክልል የተለያዩ አካባቢዎች ከፍተኛ የሆነ አፈሳ እየተካሄደ መሆኑ ተሰማ። በኦሮሚያ ክልል ናዝሬትና አካባቢዋ ላይ ባሉ ከተሞች ከፍተኛ የሆነ የወጣቶች አፈሳ እንዳለ በማለዳው የዜና ወጃችን የአካባቢውን ነዋሪዎች ዋቢ አድርገን ዘግበን ነበር። ይህ አፈሳ ወጣቱንና ታዳጊውን በግዳጅ ወደ መከላከያ ለማስገባት ያለመ መሆኑንም ጠቅሰን የነበረ ሲሆን፣ አፈሳው በአብዛኛው የኢትዮጵያ አካባቢ እየተፈጸመ መሆኑንም የሚደርሱን መረጃዎች ይጠቁማሉ። በመዲናዋ አዲስ አበባ የቀን ሰራተኞች በሚበዙባቸው ስፍራዎችም ይህ አፈሳ ከሰሞኑ ተባብሶ እንደተቀጠሉ ነዋሪዎች ነግረውናል። ሀና ማርያም፣ አየር ጤና፣ መገናኛ፣ ገርጂ፣ አዲሱ ገበያ፣ ኮተቤ፣ ሾላ፣ ሳሊተ ምረት፣ ሳሪሳቦ፣ አዲሱ ገበያን በመሳሰሉ አካባቢዎች አፈሳው መቀጠሉን ሰምተናል። በርካታ ወጣቶችም እየታፈሱ መሆኑንና ይህ አፈሳም በፖሊሶች ዘንድ እንደ ስራ እድል ፈጠራ እንደሚታይ ማረጋገጥ ችለናል። ፖሊሶች ያፈሷቸውን ወጣቶች ቤተሰብ ለማስለቀቅ ከመጣ ከ20 እስከ 50 ሺ ብር እንደሚጠይቁም ተሰምቷል። በሌላ በኩል ደግሞ በአማራ ክልል የተለያዩ አካባቢዎች አፈሳው ተጠናክሮ የቀጠለ ሲሆን አፈሳውም የሰው ሽያጭ ጭምር የታከለበት መሆኑን ነግረውናል። በደቡብ ጎንደር አብናት አንድ ወጣት ላመጣ ሚሊሻ አንድ ሺ ብር ይከፈላል የተባለ ሲሆን ሚሊሻዎችም ይህን ብር ለማግኘት ያገኙትን ወጣት እያፈሱ ነው ብለዋል። በዚሁ በደቡብ ጎንደር ደብረታቦርም ወጣቶችን ፋኖ ናችሁ በሚል እያፈሱ ሲሆን፣ አላማው ደግሞ ወጣቶቹ ፋኖ ስለሆኑ ሳይሆን ወደ መከላከያ ለማስገባት ነው ይላሉ ምንጮቻችን። በክልሉ ርዕሰ መዲና ባህር ዳርም በርካታ ወጣቶች እየታፈሱ መሆኑ ነው የሰማ ነው። የጎዳና ተዳዳሪዎች፣ የጉልበት ሰራተኞችና ሴተኛ ዳሪዎች ጭምር በግዳጅ እየታፈሱ ነው ተብሏል። በወልዲያ ከተማ የተገኘው ሁሉ ይታፈሳል የሚሉት ምንጮች የቆሎ ተማሪዎች ጭምር ታፍሰዋል ብለዋል። እንዲሁም በአንድ አዳር ከ50 በላይ ወጣቶች ታፍሰው የገቡበት ጠፍተዋል። በሸዋሮቢት፣ ደብረ ብርሃን፣ ደብረ ማርቆስ፣ ደሴና ኮምቦልቻ በመሳሰሉ ከተሞችም አፈሳው እንደቀጠለ ነው። በኦሮሚያ ክልል ለአማራ ክልል ምንጃር ቅርብ ርቀት ላይ ባለች የሞጆ ከተማ ተመሳሳይ አፈሳ እየተካሄደ መሆኑን ምንጮች ነግረውናል። ከደቡብ የአገሪቱ አካባቢዎች የሚመጡና በሊስትሮና መሰል ስራዎች ላይ የሚሳተፉ ሕጻናትን የሚያመጡና በኮሚሽን ቤት ተከራይተው አስቀምጠው የሚያሰሩ ሰዎች እነዚህን ልጆች ለሚሊሻ እየሸጧቸው መሆኑን ምንጮች ለሮሃ ተናግረዋል። ተቃዋሚዎቹ ሰባት ሰው አፍሰው እንዲያመጡ ግዳይ ስለተጣለባቸው ይህንን ለመወጣት ህጻናቱን እየገዙ እንደሚያስረክቡና ቦታቸውን እንደሚያሟሉ ነው ምንጮቻችን የገለጹትም። ይህንንም ወጪ ካፈሷቸው ውስጥ ከፍተኛ ገንዘብ ከፍለው በሚለቀቁት ታጋቾች እንደሚያካክሱት ምንጮች አክለው ገልጸዋል። አስተያየታቸውን የሰጡን ሰዎችም የባሪያ ንግድ ዘመን ላይ እንደተገኘን ነው የሚሰማን፣ እየተሸጥን እየተለወጥን ነው ይላሉ። የወታደር እጦት ውስጥ የገባው የብልጽግናው አገዛዝ በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ ከፍተኛ አፈሳ፣ እገታና የሰው ንግድ ውስጥ ገብቷል። በአማራ ግዛቶች ዘመቻ አንድነት ሲቀጥል የብልጽግና ጦር አባላት ፋኖን እየተቀላቀሉ ነው። የብልጽግና ጦር አባላትና አመራሮች የአማራ ፋኖን እየተቀላቀሉ ሲሆን በቀጠለው የዘመቻ አንድነት ደግሞ እየተካሄዱ ያሉ ተጋድሎዎች ቀጥለዋል። የአማራ ፋኖ አንድነት በጎንደር የሜጀር ጀኔራሉ ባንታ አባተ ኮርጣን አገላውዲዮስ ክፍለ ጦር በአገዛዙ ጦር አባላት ላይ የደፈጣ ጥቃት በመፈጸም ከባድ ጉዳት አድርሷል። በደቡብ ጎንደር ዞር ደራ ወረዳ በአንበሳሜ ከተማ በበስተ መስራቅ አቅጣጫ ተባባሪ ቀበሌ ላይ ትናንት ሚያዝያ 20 2017 ዓ ም የአንበሶ ብርጌድ ፋኖዎች የአርሶ አደር መሳሪያ ጥቅ የገባውን የብልጽግና ጦር በደፈጣ መትተዋል። በዚህ ጥቃትም በርካታው ያገዛዙ ኃይል ሙትና ቁስለኛ ሲሆን በሶስት አምቡላንስ አስከሬና ቁስለኛም ጭኖ ወጥቷል ብለዋል የፋኖ ምንጮቻችን። በሌላ በኩል ደግሞ አሁንም የአገዛዙ ጦር አባላትና አመራሮች በገፍ ፋኖን መቀላቀላቸውን የቀጠሉ ሲሆን የአብይና የስልጣናቸው ጠባቂ በሚል በልዩ ሁኔታ የተቋቋሙ የሪፐብሊካን ጋርድ አባሉ ፋኖን ተቀላቅለዋል። አስር አለቃ አለምነህ በላቸው ከአዲስ አበባ መጥቶ ፋኖን መቀላቀሉ የተገለጸ ሲሆን በቱርክ ሀገር ቪይፒ ሰልጥኖ መምጣቱም ተገልጿል። የሪፐብሊካን ጋንታ ጠርናፊ በመሆን በማገልገል ላይ የነበረው አለምነህ አብዛኛው አብዛኛውን ሪፐብሊካን አባላት የአማራ ተወላጅ በመሆናቸው ብቻ ወደ ጫካ እየመደቧቸው ይገኛል ይላል በአንጻሩ የኦሮሞ ተወላጆች እየተለዩ እድገት ይሰጣቸዋል፣ ወደ ቤተ መንግስትም ይመደባሉ። የሚለው የሪፐብሊካን ካርድ አባል የነበረው ወታደር በአማራ ላይ የተሰራ ያለው ግፍ ስለበዛ ከህዝብ ጎን ሆኜ መታገል ስላለብኝ በዛሬው ዕለት ፋኖን ተቀላቅያለሁ ማለቱን የአማራ ፋኖ በጎጃም አንደኛ ክፍለ ጦር አሳውቋል። በተመሳሳይ የመከላከያ 75ኛ ክፍለ ጦር ሶስተኛ ጋንታ መሪ ረዳሳጅን ማስረሻ አባቡ የብልጽግና የቋሪት ወረዳ የጸጥታ ኃይል ስምሪት ኃላፊ ዳርቻ ወደ ባሱና በሰላም አስከባሪ ስም የቆየው ሚሊሻ ፍቃዱ ታደለ ከርተው የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ገረመ ወንዳወቅ ብርጌድን ተቀላቅለዋል። እንዲሁም በዛሬ ዕለት በብርሸለቆ እና አካባቢው ከፍተኛ የተኩስ ድምፅ ሲሰማ እንደዋለ ተገልጿል። ዛሬ የመኮንኖች ምረቃ በብርሸለቆ ማሰልጠኛ መደረጉን ተከትሎ ነው ይህ ተኩስ እየተካሄደ ያለው። ከብርሸለቆ ማሰልጠኛ ዙሪያ ከባድ መሳሪያ ይተኮሳል ያሉት ምንጮቻችን በደንበጫ በጃቤ ጠናን በገራይና በቁጭ አካባቢዎች ባሉ የብርሸለቆ አዋሳኝ ስፍራዎችም ይህ የከባድ መሳሪያ ተኩስ እንደሚሰማ ነው የገለጹት። በእነዚህ ቀጠናዎች ከሰሞኑን ከዛሬው ምርቃት ጋር በተያያዘ በአገዛዙ ጦር አባላት ፍተሻ ሲካሄድ ነበርን ተብሏል። በሌላ በኩል ደግሞ በጃዊ ቀጠና ትናንት ከረፋድ ጀምሮ ዘንጀቢል ተራራ ፊፊል የተባሉ አካባቢዎች ውጊያ ሲደረግ ነበር ተብሏል። የብልጽግና ጦር አሰሳና ቅኝት በሚል በጃዊ ቀጠና እንቅስቃሴ ማድረጉን ተከትሎ በተደረገው በዚህ ውጊያ ስለደረሰው ጉዳት ማረጋገጥ አልተቻለም። በተመሳሳይ የብልጽግና ጦር ከአብርሃ ጅራ እንቅስቃሴ አድርጎ ወደ ምዕራብ አርማ ጮሆ በመግባቱ የአጣናዋሴ ክፍለ ጦር ፋኖች ድባቅ መተውታል። በዚህ በምዕራባዊ የጎንደር ክፍል በቋራና አካባቢውም ከፍተኛ የሆነ ወታደራዊ እንቅስቃሴ እንዳለ ነው ምንጮቻችን የነገሩን። ይህ በእንዲህ እንዳለ በቆቦና አካባቢው ከሆርማ ተራሮች የሚነሳ የመድፍና የዙ 23 ተኩስ እንደነበርም ሰምተናልም። በፋኖ በኩል ለእነዚህ ተኩሶች ምላሽ አልተሰጠም። የሚሉት ምንጮች የተኩሶ አላማ የብልጽግና አመራሮች በከተማዋ ስብሰባ እያደረጉ በመሆኑና በዚያ ስጋት የመጣ ነው ይላሉ። በሸዋሮቢት ዜሮ ስምንት ተብሎ በሚጠራው አካባቢ በፋኖ ኃይሎች ድንገተኛ የደፈጣ ጥቃት መካሄዱ ነው የተገለጸው። እንዲሁም በሸዋሮቢት ራሳ በተባለው አካባቢ ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩ ተገልጿል። እነ ጌታቸው ረዳ አዲስ ፓርቲ የሚያቋቁሙት ህወሀት ሊሰረዝ ነው በሚል መሆኑን ገለጹ።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 ተናግረዋልም። የኢትዮጵያ ምርጫ ቦርድም ይህን ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁ ተናግረዋል። በዚህ ፓርቲ ውስጥ የአብይ አማካሪ የሆኑት ጌታቸው ረዳ የብርሃኑ ነጋ ምክትል የተደረጉት ክንዲያ ገብረ ህይወትና አቶ በየነ ምክሩ ይገኙበታል። በቀጣይ በትግራይ በሚካሄደው ምርጫም እንሳተፋለን ብለዋል። ብልጽግና መሩ ምርጫ ቦርድ ህዋሃትን እንደ አዲስ የመዘገበው ሲሆን ህወሀትም ይህን አልቀበልም በማለቱ ፍጥጫዎች አይለዋል። ህወሀት በበኩሉ በቀጣዮቹ ሁለት ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫ አውጥቷል። አቶ ጌታቸው የመሰረቱት አዲሱ ፓርቲ ደግሞ እንደ ኢዜማና አብን ከብልጽግና ጋር ተባብሬ እሰራለሁ ብለዋል። ይህን ተከትሎ አስተያየታቸውን የሰጡ አካላትም ጌታቸው ረዳን እንደ ብርሃኑ ነጋና በለጠ ሞላ የምናይበት እንደ ገብረ ሕይወትን ደግሞ እንደ የሱፍ ኢብራሂምና ግርማ ሰይፉ የምንመለከትበት ጊዜ መጥቷል ብለዋል። የነጋሻው መርሻ ተቋም የኢትዮጵያ ፖስታ አገልግሎት የደረሰበትን መጋለጥ ተከትሎ ለሰራተኞቹ ዘይትና ዱቄት አከፋፈለ። የኢትዮጵያ ፖስታ በቅርቡ ለተከበረው የትንሣኤ በዓል ከማናጀር በላይ ላለው ኃላፊዎች ብቻ የሁለት ወር ደሞዝ ቦነስ መስጠቱን መሰረት ሚዲያ ዘግቦ ነበር። በርካታ የተቋሙ ሰራተኞች እጅግ አሳዛኝ ብለው የገለጹት ይህ ድርጊት የኑሮ ውድነት ተባብሶ ታች ያለው ሰራተኛ ሲቸገር ከፍ ያለ ደሞዝ ያላቸው ቦነስ ብለው ብር መከፋፈላቸው እንዳስቆጣቸውም ገልጸው ነበር። ቀድሞ ዘገባውን የሰራው መሰረት ሚዲያ በዛሬው ዕለት ደረሰኝ ያለውን መረጃ ዋቢ አድርጎ በሰራው ዘገባ ሌላ ደግሞ የሪፖርታችን መውጣቱን ተከትሎ ለቀሪው የተቋሙ ሰራተኛ አምስት ሊትር ዘይትና አምስት ኪሎ ዱቄት በአሉ ካለፈ በኋላ ሰጥተዋል ሲል አስፍሯል ባለፈው ስለ ኢትዮጵያ ፖስታ የጉርሻ ክፍፍል መረጃ ሚዲያ ላይ ከወጣ በኋላ ለሰራተኛው አፍ መዝጋ የሚሆን አምስት ሊትር ዘይትና አምስት ኪሎ ዱቄት በአሉ ካለፈም ቢሆን ሰጥተውናል ያሉ የተቋሙ ሰራተኞች ይህም የሆነው በፍላጎታቸው ሳይሆን ጉዳዩ ሚዲያ ላይ በመውጣቱ መሆኑን ጠቁመዋል በዚህም መሰረት ከማናጀር በታች ያሉ ሁሉም የኢትዮጵያ ፖስታ ሰራተኞች ከማክሰኞ ጀምሮ ይህን ዘይትና ዱቄት እንደተቀበሉ ታውቋል በዚህ ዜና በመሰረት ሚዲያ የፌስቡክ ገጽ ላይ ስድብ የተቀላቀለበት ምላሽ ያስቀመጡት የኢትዮጵያ ፖስታ ምክትል ስራ አስፈጻሚ አቶ ጋሻው መርሻ እውነት ነው ለማኔጅመንት አባላት ቦነስ ከፍለናል፣ የተከፈለው የአንድ ወር ደሞዝ ብቻ ነው ብለው ነበር። ከጥበቃ ጀምሮ እስከ ሱፐርቫይዘር ድረስ ያለው ሰራተኛ በኑሮ ውድነት እየተጠበሰ ደሞዝ ይጨመርልኛል ብሎ ሲያስብ ከማናጀር በላይ ላሉት ብቻ የሁለት ወር ደሞዝ ቦነስ ተብሎ የተቋሙን ገንዘብ መቀራመታቸው አሳዝኖናል። እነሱ በቦነሱ ብቻ ከ80ሺ እስከ 212ሺ ሲከፋፈሉ ተራው ሰራተኛ ለበዓል ዶሮ መግዣ አቶ ይውላል ብለው ለመ መሰረት ሚዲያ የተናገሩት አንድ የተቋሙ ሰራተኛ ነበሩ። አሁን ላይ የኢትዮጵያ ፖስታ ከ2200 በላይ ሰራተኞች ያሉት ሲሆን የሰራተኞቹ ደሞዝ ከ4000 ብር ጀምሮ እስከ 160000 ብር እንደሚደርስ ተጠቁሟል። በካናዳ በተደረገው ምርጫ በማርክ ካርኔ የሚመራው የሊብራል ፓርቲ አሸነፈ። ማርክ ካርኔ እና ሊብራል ፓርቲ በካናዳ ምርጫ ድል እንደቀናቸው የተናገሩ ሲሆን የዶናልድ ትራምፕ አቋም ለውጤቱ እንዳገዛቸው ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጥር ወር ጀምሮ የጎረቤት ሀገር የሆነችው ካናዳ 51ኛዋ የአሜሪካ ግዛት እንደምትሆን በተደጋጋሚ ሲናገሩ ነበር። ይህም ሊብራል ፓርቲው በምርጫው እንዲያሸንፍ እንደረዳው ተገልጿል። ዶናልድ ትራምፕ ይህንን አቋማቸውን ይፋ ከማድረጋቸው በፊት የወግ አጥባቂው ተወዳዳሪ ፒር ፖሊዬቭ ሉ ተብሎ ይገመት ነበር። አገሪቱን ላለፉት አስርተ ዓመታት የመሩት የሊብራል ፓርቲ አባሉ ጀስቲን ቱሩዶ የአገሪቱ ኢኮኖሚ ላይ ምንም ለውጥ ባለማሳየታቸው የፓርቲው ደጋፊዎች ዘንድ ቅሬታ ተፈጥሮ ነበር። የካናዳ ሊብራል ፓርቲ አገሪቱን ለረጅም ዓመት ያስተዳደሩት ቱሩዶ አስወግዶ የባንክ ባለሙያ የሆኑትን ማርክ ካርኔይን መሪው አድርጎ ከመረጠ በኋላ አስደናቂ የተባለውን የምርጫ ውጤት አግኝቷል። ማርክ ካርኔ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአገሪቱ ምጣኔ ሀብት ላይ ብቻ ሳይሆን በሉዓላዊነቷም ላይ አደጋ መደቀናቸውን በመግለጽ የመራጮችን ልብ ማሸነፍ ችለዋል። ጠቅላይ ሚኒስትር ካርኔ ለደጋፊዎቻቸው የእንኳን ደሳንም መልእክት ያስተላለፉ ሲሆን አሜሪካ መሬታችንን፣ የተፈጥሮ ሀብታችንና ሀገራችንን ትፈልጋለች ሲሉ ተናግረዋል። ፕሬዝዳንት ትራምፕ ሊሰብረን እና ሊቆጣጠረን ይፈልጋል ያደግሞ በጭራሽ ፈጽሞ አይሆንም ሲሉ ለደጋፊዎቻቸው መልእክታቸውን አስተላልፈዋል። ካናዳ በታሪክ እጥፋት ላይ ትገኛለች ያሉት ጠቅላይ ሚኒስትሩ ከአሜሪካ ጋር የነበረን የቆየ የትብብር ወዳጅነት አብቅቷል ብለዋል። አሜሪካ ካደረሰች ብን የክህደት ድንጋጤ ወተናል። አሁን እርስ በርሳችን ልንደጋገፍ ይገባል ሲሉ ተናግረዋል። ጠቅላይ ሚኒስትር ካርኔ ከዶናልድ ትራምፕ ጋር በሚቀጥሉት ቀናት የሁለቱ ሉዓላዊና ነጻ ሀገራት የወደፊት መጻኢ እድል ላይ እንወያያለን ብለዋል። አገራቸው ከአውሮፓና ሌሎች አጋር አገራት ጋር ያላትን ወዳጅነት አጠናክራ እንደምትቀጥልም አስታውቀዋል። ጠቅላይ ሚኒስትሩ ካናዳ ከአሜሪካ ጋር የምታደርገውን የንግድ ጦርነት በድል እንደምትወጣው ቃል ገብተዋል። አድማጅ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።